በዚህ ሰዓት እኔ መቁሰል አልፈልግ መጥቀም አልፈልግ፣ ሰላም ነው የምፈልገው። አሁንም የቁሰል ፊልሎች እሱ አስተካከልም አይችልም። እያነቡ እስክታ ነው የእነዚህ ልጆች፣ የሆነ ነገር እያነቡ እስክታ የሚባለውን ታውቁታላችሁ። ይዋደዳሉ፣ ይላቀሳሉ፣ ግን ደግሞ ሊለያዩ ነው ቆያነ ቡስክታ ማለት አሁን ነው። ቤተሰብ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የምርቃኝቶች ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከነገ ጋር አልሐምዱሊላሂ ወሊላሂ ሁሉም ሰላም ነው። እንግዲህ ሩታና ብረሽን እንዳያቸዋቸው ናቸው። ውድ ቤተሰቦች እንዳያችኋችሁ ናችሁ። ወዴት ወዴት ነው ነገሩ? ይሄን ያህል የምትወደው ከሆነ ይሄን ያህል የሚዋደዱ ከሆነ ቆያለው ነገር ለምን ለምን አያስተካክሉም? ለምን ማለት ምን ምን እኮ በቃ መሆን አይችልም። ግን ደግሞ ታለቅሳለች የክፉን አለማኝ ማውጫ አለ ትላለ። ለምን አይሆንም? በቃ ይስተካከላል። ልጁ እንዳስተካክል መሆን አለበት። ታይርታ ተመከሪ ነገሮች ጥያቄ ሆኖብኝ የቀሩት ተመከሪ፣ እነዚያ ነገሮች፣ ብዙ ነገሮች ጥያቄ ሆኖብኝ ነው የቀሩ። ጥያቄዎች ሁሉ መልስ አላቸው፣ ምክንያቱም የሚመጡት ከመልሱ ጋር ስለሆነ ማለት ነው። አንድ ጥያቄ የሚኖራችሁ እኮ አንድ ነገር ስታዩ ነው አይደል አንድ ነገር ሳታዩ ምን ጥያቄ ይኖራችኋል ብላችሁ ታስባላችሁ አይኖርም ነው የሆነ ነገር ካላየው ያ ጥያቄ እንዴት ብሎ ይመጣልኛል የት ይመጣልኛል እነዚህ ጥያቄዎች ሁሉ መልስ አላቸው ምክንያቱም ጥያቄ የሚመጣባችሁ የሆነ ነገር ስታዩ ስሰሙ ምናምን ነው እንጂ ዝም ብሎ ደርሶ ከምንም መሬት ተፈጥሮ ጥያቄ ይመጣላችኋል ከሰማይ ወርዶ ጥያቄ ይመጣላችኋል? የሆነ ነገር ስታዩ እኮ ነው ለምን እንደዚህ ሆነ ትጠይቃላችሁ እንዴት እንደዚህ ሆነ ትጠይቃላችሁ። ለምን እንደዚህ ተፈጠረ ትጠይቃላችሁ እንጂ የሆነ ነገር ሳይታይ ጥያቄ ዝም ብሎ አይመጣም። ስለዚህ ሩታ፣ እነዚህ ጥያቄ የምታያቸው ሁሉ መልስ አያጡም። በቃ ምንም አያጡም። ከምራ አያጡም፣ መልስ በቃ ይቀሩት። መልስ የሌለው ጥያቄ የለም። አያስፈልጋቸውም ። ኦኬ፣ አንዳንድ ጥያቄ መጠየቅ ስትፈልጉ መልስ አያስፈልገውም የምትሉ መልሱን ስለምታውቁት ነው። ወይ መልስ የለውም ትላላቸው ነኛ ተማሪ ያለ ስንፈተን መልስ የለውም ምናምን እንደዚህ የሚባሉ ምርጫዎች ነበሩ። አሁን ሩታ፣ አንዳንድ ጥያቄዎች መልስ አያስፈልጋቸውም። መልስ አያስፈልጋቸውም የምትላቸው ጥያቄዎች መልሱን እሷ ስለምታውቀው ነው። ገባቸው አይደል? አሁን እዚህ ጋር ራሷን የምጠይቀው ጥያቄ ለምሳሌ አብርሽ ይወደኛል ብለን ከሆነ አብሮሽ እንደሚወዷት መልሱን እሷ ታውቋለች። ስለዚህ መልስ አያስፈልገውም ለዛ ነገር። አሁንም መለየት ትፈልጊያለሽ አትፈልግም የሚለውን ውስጧ አይፈልግም፣ አፏ ብቻ ይለፈልፋል። ግን መልስ የለውም ምክንያቱም መልሱን እሷ ስለምታውቀው። ቆይኔት ልጃቸውን ረሱት እንዴ ልጃቸውን ረሱት ወይ? ቆይ ምንድን ነው ነገሩች? ሊገርም እኮ ነው። ቤተሰብ ከነ ብዙ ጥያቄዎች። የምሬን ነው። መለየት ነው ያለብን፣ መለየት ነው ያለብን። ይእንት ጠብም እኮ ያለው አይነት አይነት ቤተሰብ ስትጣሉ፣ በዚያ አጋጣሚ አንድ ትምህርት እዚህ ጋር መውሰድ እንችላለን። ሰው ሲለይ የግድ በድብድብ በዱላው ተራርዶ ተቆማምጦ ተደባድቦ መሆን የለበትም። እዚህ ላይ አንድ ትምህርት ብንወስድ መጣላት እንዳለ ሁሉ መታረቅም አለ። መታረቅ እንዳለ ሁሉ መጣላትም አለ። ግን ቢያንስ መለያየት ቢኖርም መለያየታችን በጥሩ ሁኔታ ልክ እንደዚህ ተስማምተን ብንለያይ አሪፍ ነው። አሁን ብዙዎች አይታችኋቸው ከሆነ አሁን ሰሞኑ ሚዲያ ላይ እየቀረበችው አትሌት ገለቴ ሚያድሪያይዞች ገለቴ ስተፈረቅ ስለሳቀው በጣም ይቅርታ አይታችሁት ከሆነ እንግዲህ ያውም የነሱ እኮ በእንትን ነው፣ ተጋባን ያሉ ማለት ነው። በማይፈታበት ተገብቶ በማይፈታበት በቤተክርስቲያን ምናምን የቀርታ ስለ እንትኑ ብዙ እውቀት ስለላይ፣ ግን ሆነም ቀረም በማይፈታበት ነው የተገቡ። እንደዚህ በፍርድ ቤት ምናምን አይደለም እዛ። እሺ ብላ ምናምን አምኖ ተቀምጣ ነው እዛ ለውቅልሽም ብሎ የአሁን ሚዲያ ላይ እየወጣሽ የምታለቀስ። ስለዚህ እንደዚህ በፍርድ ቤት ተደባድቦ ተለያይቶ ከመለያየት አያደርግባቸው የነሩታን፣ አሁን ይለዩ እያልኩ አይደለም፣ እንዳያደርግባቸው ምኞቴ ነው። ግን ደግሞ በፍቅር መለያየት እንዳለ እያስተማሩ ነው። ገባችሁ አይደል? አሁን ብዙዎቻችን፣ እሱማ፣ እሷማ እንደዚህ አድርጎ እንደዚህ አድርገው የሚለያይ አለያይ፣ በጣም ከባድ ነው። እሱ እራሱ እየለመነ እኮ ነው። በቃ ታይሩታ፣ መቀየር የማንችለው ውሳኔ ነው። አች ረብታ ተመከሪ ከረተመከር ይቀየራል። የሰው ልጅ እኮ አንድ ሁለት ሶስት ይደጋገማል ይደጋገማል ይቀየራል። ይሄ ልጅ ሆንማግ ወጣት ነው፣ የሀያ ስንት ዓመት ልጅ ነው ሊያ። ሰው ሁሌ እንደዛ ይኖራል ማለት ነው? እስኪ ታገሺ። እናቶቻችን ስንት እንዳሳልፉ አታውቂም። እኛም እናቶቻችን እንዳሳለፉት እናሳልፍ ማለት ሳይሆን ግን ቢያንስ አሁንም እድል ስጪው። ገና ነው ይሄ ልጅ፣ ገና ወጣት ነው ይሄ ልጅ። አንቺ ለፍቅራችሁ ስትሉ በጣም ብዙ መጽዋዕትነት ከፍታችኋል። ያ ፕራንክ ነው በሉ ና ምሽ ዝም ብላችሁ መጨረሻ ላይ ፕራንክ ነው ብላችሁ እንደምትመጡ ምንም ጥርጥር የለውም። እንሻአላ ዛሬ ያሻሽላል። ከምር ዛሬ አብርሻሻሽ ላ ውድ ቤተሰቦች፣ ከዚህ በፊት ሲሰሩት በነበረው ቪዲዮ አይታችኋቸው ከሆነ በቃ ምንድነው፣ በቃ እንደዚህ በቃ አነጋገሩ ራሱ እሳት ልሶ እሳት ጎርሶ ነበረ። እንደ ጥፋተኛ ራሱን አይቋጥርም ምናምን። ዛሬ ግን ድምጹን ራሱ ቅንስ አድርጎ ነው የሚወራ። አይታችሁታል? በእናት ሽሩቻ በእናት ቅንስ አድርጎ ድምጹን ራሱ አያደባለው መልኩ ነው። ይህ ራሱ አንድ መቀየር ነው ሩታ። እንደሰው እኮ ከንግግሩ ራሱ የሆነ ነገር ትወስዳላችሁ። አሁን በፊት ያዙ ይልቀቁ ሲል የነበረው ሁሉ አሁን ላይ ያውም ተንበርክኮ በቃ ቅርታ አይደገምም አስተካክላለን እንሞክራለን እያለ ነው። በቻለው አቅም አለ ራስን ጠብቅ ነገር ራስን ላለ መጉዳት ሞክር ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። ሻሁን ይህ ያል ካሰበችለት ይችል ሻሁን፣ እንግዲህ እያያቸዋት ነው አይደል? እንዴት እንደምታስብለት ራስህን ጠብቅ፣ ራስህን እንዳትጎዳ በቃ ምናምን እያለች ነው። ይህን ያህል ካሰበችለት ለምን እድል አሰጠውም? እሺ ይህን ያህል ካሰበችለት ለምን እድል አሰጠውም? ስጀምር ነው የምትወደው እራሱ ጋር ያስታውቃል። እያለቀቀሰች ታዲያ ለምን ታለቅሳለች? እንደዛ ከሆነ ሳትጎርሳ ሳትልሳ በቃ አንተ መቼም አትቀየርም፣ አታስፈልገኝም፣ ዞር በልልኝ ምናምን ማተለም እንዴ፣ እንደዚህ እያለቀሱ እስክታ ብያቸዋለሁ እኮ እያነቡ እስክታ ብሏል። ያገረሰው ይህንን ዘፈን ማገኘው አሁን በጋበዛችሁ እያነቡ እስክታ ይላል ወይ? እነሱ ነገር ማለት ነው። በጣም ነበር መወድህ የማከብርህ፣ የማፈቅርህ ነበር ሁሉም ነገር እዚህ ጋር አብቅቷል። እሺ አያችሁ፣ በጣም ነበር ነበረ፣ ነበር ከተጨመረበት አንድ ነገር፣ በነገራችን ላይ በቃ አለቀ ነው። በጣም ነበር መወድህ፣ የማፈቅርህ ነበር ነው ነገሩ። አሁን አለ ማለት አይደለም። አሁን ግን የሁሉ አልቆ እዚህ ጋር በቃል። አይሆንም ሩታ አይሆንም ሩታ፣ አይሆንም ፕሊስ። ይቀጥላል ሩታ ፕሊስ። አውቃለሁ በኔ ሩታ፣ አውቃለሁ በኔ እውነቱ። ጥሩ ተጋብዘሻል፣ ጥሩ ተጋብዘሻል። ሆነም ቀርም ሩታ ዛሬ በጣም ያዘኑ ብዙ ኮሜንቶች ራሱ አዝነዋል። ብቻ ፕራንክ ነው ብላችሁ እንደምትመጡ ምንም ጥርጥር የለውም እንጂ በጣም ብዙ ኮሜንቶች ልቧቸው ተሰብሯል ልባቸው ተሰብሯል። ኮሜንቶች ብቻ ሳይሆን ራሷ እሷ ራሱ እኮ ልቧ ተሰብሮ እያነቀሰች እያነባች ነው። እንግዲህ እያነቡች ክታ የሚለውን ነው አሁንም ልደጋግምላችሁ ነው። እሷ ራሷ እኮ በመለያየቷ ልቧ እያዘነ እያያችኋት ነው እያነባች ነው። ስለዚህ እንዴት አይነት ነው ነገሩ? ቀለበቱን እሷ አውጥተዋለች። ቀለበት ችግር የለውም። እንደ እውነት ፕራንክ መስሎ ነበረ ያለች ነው ፍራንክ ነበር የሚመስለኝ። አሁንም ፍራንክ የነሱ ነገሩ አይታወቅም። ምን ይታወቃል? ጥሩ ሴት ስትጨክን አያምጠው ነው። እግዚአብሔር ይሆናችሁ ብላለች። እውነት አነ በነገራችን ላይ እውነት ከሆነ ኢንሻአላህ እውነት አይሆንም። ለዚህ ልጆች እኛ ምንም አላረጉንም፣ ምንም አልሰራንባቸውም። እንዲሁም ለኛ ጠቅመውናል። እኛ በእነሱ እየሰራን ነው። ምንም የበደሉን ነገር የላቸውም። ግን ጥሩ ሴት ስትጨክን አያምጠው ነው የሚለው ትክክል ነው። والله በጣም ትክክል ነው። ይሄ በኔ ላይ ምን እየደረሰ ነገር ነው። እዚህ በፊትም ተናገር ያለው መስል ካልተናገር ሆኔ በጣም ሞደው ማከብረው የልጅ አባት ባለቤት እንደዚህ ነው። አጋጣሚ ነው በር እንደዚህ እንደነሮታ እንደዚህ የተለያየ ማለት ነው። አጋጣሚ ለዝርዝሩ ለዝርዝሩ ዜና በዜና በዜና በሚንድ ነው። ለዝርዝሩ አሁን ይለፈኝና ግን እኛ ሲይቶስ ስንቆርጣ አይጣላ ይدرس ነው እንግዲህ እንዳያችሁት በጣም በቃ ባጭሩ ልንገራችሁ እና ጥሩ ሴት ስትጨክን አያምጠው ነው ብላለች። እውነት ነው፣ ሴቶች ስንጨክን አይጣል አይደረስ ነው። ቤተሰብ አይጣል አይደረስ ነው። ወንዶች ስርዓት ይኖራችሁ፣ ስርዓት ያዙ። በኋላ ማለቃቀስ ምንም። አሁን አብረሽ እንግዲህ ታመምሁኝ ይሄን ቤት ገባው ምናምን ሊል ነው በቀጣይ ቪዲዮ ማለት ነው፣ በቀጣይ ቪዲዮ እንደዛ ሊል ነው። ብቻ እራሳችሁን እንትን በሉ ወንዶች ማለት ነው። ሩታ የምትጠቀሚ ቃላቶችን ለማዳመጥ ሰው መልእክት አለው። ይህ ያመንሽበት ከሆነ ጥሩ አብረሽ፣ ነገሮቹ ገብተውት ይስተካከላል ይሆናል። ለሁሉም ራሳችሁን ጠብቁ ብላለች። እሷም ኮ ተናግራለች፣ ራሳቸውን እንዲጠብቁ እሷም ራስ ክንጠብቅ ምናምን እያለች ነው። ግን እዚህ ጋር መለየት የለባቸውም፣ ከበረው እንደዚህ በዚህ መልኩ መጨረስ የለበትም። ቢያንስ አንድ ድል ልሰጠው ይገባል። አንድ ድል ልሰጠው ይገባል። ይህ ልጅ ጥፋቱን አምኗል። አዎ ከዚህ በፊትም አምኗል። አሁንም ግን ደግሞ ዳያመንት ኒ ይገባል፣ ዳያመንት ይገባል። ስለዚህ አይሆንም፣ አይሆንም፣ ቤተሰብ አይሆንም። እነዚህ ልጆች መለያየት የለባቸው፣ አይሆንም። እኔ አላምንም። በቃ ይቅርታ ታደርግለት፣ አንድ ድል ትስጠው። አሁን የምሩ ነው። ልጃቸውን አንድ ላይ ያሳድጉ። ሩታ ካሜራ ላይ ከማወጣው ነገር ሌላ ተጨማሪ ሚዲያ ላይ ያልወጣው ህመም ያላት ይመስላል። ለካ በጣም የሚወዱት የቻለ ልብ በጣም መጥላት ይችላል። እውነት ነው፣ አንዳንዴ ያጋጥማል። እውነት ነው፣ ሁሉም በሚዲያ አይነገርም። ግን ደግሞ ይህች ልጅ ከዚህ የበለጠ በፊት በድሮ በሰሩት ማለት ነው ከቤተሰብ ተፈናቅላ ወንድሟ እያፈለጋት እሱም ብላ ወጣ ምናምን በጣም ብዙ ነገር አሳልፋለች። ይህ አሁን ይሄ ሰው ያመጣው ከዛ አይበልጥም፣ ከዛ አይበልጥም። በቃ እስከ ዛሬ ከቻለችው አይበልጥበትም። ምክንያቱም ለልጇ ስትል ሰው ለልጅ ሲል ብዙ ነገር ያደርጋል። እንዴ በቃ ልጇን ወልዳ በሰላም ለመገላገል ምናምን በቃ ስለዚህ፣ እኔ ብዙ ኮሜንቶች እያየሁ ነው። አሁን እዛው ነኝ፣ እዛው ቤት ነኝ፣ እዛው ቤት ነኝ፣ ውድ ቤተሰቦቼ። ግን እሱም አላጠፋሁ ይሄን ያህል ጀምኮላይ ይቅርታ እያለ ነው እንግዲህ ትላንትና ነግሬሻለሁ። ይቅርታለሽ ይሄንን